ቀጥሎ ያለው ተናጋሪያችን እንግዲህ ብዙዎች ሲነጋገሩበት ነበር። በእርግጥ ይናገራሉ ወይ እንዴት ሆኖ በምን መልኩ ብለው ብዙ ሲጠይቁ የነበሩበት ካነጋገሩት ስሞች አንዱ ነው። ይህንን በይነመረብ ትዕይንተ ህዝብ ስንጠራ ይገኛል ስንል ካነጋገሩ ስሞች አንዱ ነው። እሱም አቶ ዘመነ ካሴ ነው። የአማራ ህዝብ ብሔራዊ ድርጅት አመራር ነው። በአሁኑ ወቅት በትጥቅ ትግል እያካሄዱ የሚገኙ ኃይላትን በመምራት ላይ ካሉ ጓዶች አንዱ ነው። አቶ ዘመነ ካሴን እጅግ አድርገን እናመሰግናለን። በዚህ ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በሚደረግ ጥሪ ለመካፈል በመፍቀዱ እና በመወሰኑ ምክንያት በታዳሚዎቹ፣ በመላ ዓለም ባሉ ሰልፈኞች፣ በአዘጋጆቹ እና በተናጋሪዎች ሁሉ ስም እጅግ እጅግ አድርጌ ላመሰግነው እወዳለሁ።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 ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ በቅድሚያ በዚህ ዝግጅት ላይ ስለጋበዛችሁን በጓዶችን እና በትግላችን ደጋፊዎች ስም አመሰግናለሁ። የአብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዝርፊያና የዘር ፍጅት መዋቅር ነው። የአማራ ህዝብ መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ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 ራሱ አብይ የሰጠው መልስ እናንተ ጩኸታሞች የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃን ብቻ ሳይሆን ቀበቶውንም አስፈትቻን በረክካለሁ ብሎ ዘመተ። ቁጭ ብለናል። ሞትም ያለ ትውልድ ይህ ሰውዬና ምስለኔዎች እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል።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 በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ፣ የኦሮሞ፣ የቤንሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የአሻርሊ ሀሰን ተላላኪያው መዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገልሃለናል አትግደሉኝ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 እውነተኛ እኩልነትና ነፃነት የሰፈነበት ኢትዮጵያን መፍጠር፣ አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ኗር የምንሆንባትን የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የማራዝ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት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 አይቀርም። ያ ከመሆኑ በፊት የአንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህንን አገዛዝ ለማስወገድና ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻል የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ አገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት፣ መታገል ይኖርብናል።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 በጣም እናመሰግናለን አቶ ዘመነ ካሴ እጅግ እጅግ አድርገን እናመሰግናለን መልእክቱን እንግዲህ አሻግሯል በአሁኑ ወቅት ይህንን ስርጭት ከሰላሳ በላይ መገናኛ ብዙሀን በቀጥታ እያሰራጩት ነው ይሄ በእውነት በጣም በጣም ትልቅ ትልቅ ትልቅ ድል ነው እና ይሄ የሚያስረዳን ብዙ ነገር አለ እየጠቀስኩ ያለሁት ነገር ቅድም ነበረ በበርካታ የሀገሪቱ አካባቢዎች መልእክት እየደረሰን ነው ዩቱብ ብሎክ ተደርጓል። በብዙ አካባቢዎች ዩቱብ ብሎክ ተደርጓል። በበርካታ አካባቢዎች ደግሞ ኢንተርኔት እና ማለት ዋይፋይም ዴታ እንዲቋረጥ ተደርጓል። አገዛዙ በእርግጥም ሳይጀምር ተሸንፏል ማለት የሚቻል ይመስለኛል። ጦርነት እንዲቆም ሰላም እንዲመጣ፣ አገዛዝነት እንዲያበቃ የሚጠይቅን ፍጹም ሰላማዊ የበይነመረብ አደባባይን ተቃውሞ እንኳን መታገስ የማይችል ቆዳ የተገለበጠ አገዛዝ ነው እና ይሄ የሚያስረዳን ብዙ ነገር አለ። ስለዚህ ቪፒኤን የተጠቀማችሁ እዩት። መልእክቱ ደግሞ በስፋት እንዲዳረስ ከዚህ ቀደም የጠየቅነው ጥያቄ ነበረ። መልእክቶቹ ሲቀርቡ ከቀረቡና ከተላለፉ በኋላ በተለያዩ ቋንቋዎች ለመላ ኢትዮጵያ እንዲደርስ ድጋፍ ብታደርጉልን እንወዳለን።